ማለት አልገባኝም። ቤዚ ይሄ እኮ ግልጽ የሆነ ነገር ነው እ ግልጽ የሆነ ነገር እኮ ነው። ባለፈው ሰው ፊት ለፊት ነው ሰው ጋር ሆኜ ደግሞ እሱንም ማስደበር ይበልጥ ደሞ እሱን ማስደበር ስላልፈለኩኝ ነው ይቅርታ ያደረኩልን። ይሄ ደግሞ ይገባሀል ብዬ አስባለሁ። በሳቱ አይተህ ከሆነ እኔ ብዙም ደስተኛ አልነበርኩም። ለምን እንደዚህ ያረክሽ? ለምን ባለፈው ይቅርታ ያረክሽልኝ ምናምን እንድትለኝ አልፈልግም። በቃ እዚያ ጋር ተሳስቻለሁ። አሁን ደግሞ ቆጨኝ። በፈለግሽው ሰዓት አለሁ አጠገብሽ። በፈለግሽው ሰዓት ለመረጋጋት ምክሪ እደውልሻለሁ። ብቻ ምን እንደምላለሁ

የገላመችኝ ያላንቺ ኖራለሁ እኔ መቻልኩኝ ፍቅር አይገዛኝም እኔ መቾላሙንድ ፋሚሊ እንዴት ናችሁ? ደና ናችሁ ወይ? እኔ ደና ነኝ። እናንተም በይ ያላችሁበት ሁኔታ ደና እንደሆናችሁ ተስፋ አረጋለሁኝ ምኞቴም ነው ደና እንደምትሆኑ። ሰሞኑን በጣም ደስ ብሎኛል። የባለፈው ቪዲዮ አይታችኋል። በጣም ደስ ብሎኛል። ከኤፍሬም ጋር ታርቀናል። እናንተም በዚህ ደስተኛ ናችሁ። እኔ የምፈልገው ይህንን ነበር። እናንተም በዚህ በጣም ደስተኛ እንደሆናችሁ አይቻለሁኝ። ብዙዎቻችሁ በጣም ደስ ብላችኋል እና ብዙ ነገር አሳልፍናል ማለት እኔ እንደዚህ ይቅርን እንሄዳለን ብዬ አላሰብኩም። በዚህ መሀል ውስጥ ብዙ ነገር ተፈጥሯል። በጣም የሚያስጠላ ነገር ተፈጥሯል። ከሰው ጋር ተጋጭቻለሁ። ኤፍሬም እንደዛ ማድረጉ በጣም አናዶኛል። የበፊቱ ቪዲዮ ላይ ማየታችሁ ከሆነ ይቅርታ ስጠይቅን በጣም ነበር የተናደርኩት። ምክንያቱም በጣም ነበር ያጠፋው። በእኔ ቦታ ሆናችሁ ብታዩት እናንተም ተወስኑ ነበር። ምክንያቱም በጣም እኔ ብዙ ህይወት ብዙ የሚያስጠላ ነገር አሳልፌ የመጣሁት ሰው ነኝ። እና እሱ ላይ ደግሞ የሆነ ነገር ሲጨመርባችሁ አስቡት። በጣም የሚያስጠላ ነገር ነው። ከዚህ ሁሉ ነገር ያወጣኛል ብዬ ነበር አስቤ መጣሁት። ሰው ጋር መጣላትም መነካከትም አልፈልግም። ከድል ጋር ማለት አይታችሁታል። ብዙ ጸብ ነበር። እኔ ደግሞ ከሰው ጋር መነካከትም አልፈልግም እንዳልኳችሁ። እና እሷም ደግሞ እውነት አላት። አፍቅራ ነው የመጣችው እዚህ ጋ። በእሷ ቦታ ሆኜ ባይኖረው ማለት እሷ እውነት እንዳላት እረዳት ነበር። ምክንያቱም እዚህ ጋር ሁለታችንም ተጎድተናል። ይበልጥ ደግሞ እኔ ተጎድቻለሁኝ። በዛ በሻሱ ደሞ ይቅርታ ላላረግለት የፈለኩት ደሞ ለዛ ነው። ኢፍሬ ምንም ማጣት አልፈልግም። አሁን ላይ ደሞ ሁሉም አልፎ ከጠገቤ ስለሆነ በጣም ደስተኛ ሆኛለሁኝ። አሁን ላይ እንደምታዩ ፊቴ ራሱ ፈገግ ብሏል። ፈጣሪ ይመስገን፣ ያ ሁሉ ነገር አልፎ ለዚህ ቀን ይበቃ ነው። እግዚአብሔር ይመስገን። ምክንያቱም ብዙ ነገር ተፈጥሯል። ብዙ የሚያስጣላ ነገሮችን እናንተ ማይዛችሁታል። ምንም ደስ አይልም ነበር ፈጣሪ መስገን ያሉ አልፎ ይፋ ደግሞ ከጎን የሆኗል። ዛሬ ላይ ይፋ ደግሞ ማለት በጣም ጥሩ ሰው ነው። አንዳንዴ ስታዩት በጣም የሚያናድድ ሰው ነው። ከንዴቱ ይልቅ ጥሩነቱ ደግሞ ያው እናንተም ታቃላችሁ ስለሱ። ለሰው ይጨነቃል፣ ከራሱ በላይ ለሰው ይጨነቃል። የዋህነቱ ደግሞ ብዙ ነገር ያሳጣዋል። ባለፈውም ልዩታን ላለማስከፋት ይመስለኛል እንደዛ ያላትም። ከራሱ ይልቅ እንዳልኳችሁ ለጓደኞቹ በጣም ይጨነቃል። ይሄ ደግሞ በጣም ከምንም በላይ ያስወድደዋል ብዬ አስባለሁኝ። እናንተም ታውቁታላችሁ ስለሱ ካወራሁት በላይ ማለት ነው። እኔም ለዛ ነው የወደድኩት። ይፋ የጥሩነት አይለየም። ሁሌም እንደዚህ ሁን። ለሰው ደግሞ ሀሳቢ ስትሆን ይበልጥ ፈጣሪ ከጎንክ ይሆናል። ደግ ሰዎች ደግሞ ሁሌ እግዚአብሔር ከጎናቸው ነው የሚሆነው። ደግነት ደግሞ ለራስ ነው። በየሄድክበት ሁሉ መልካም ነገር ያጋጥመ ጥሩ ነገሮች በመንገድ ይሁን ማለት በየርክበት ሁሉ ደስተኛ ሆንልኝ። እኔ ደግሞ ያንተ ደስታ ነው የምፈልገው። ክፉ ነገር ጭራሽ እንዳያጋጥም ከጎን እንኳን እንዳያልፍ፣ በርክበት ሁሉ መልካም ነገር ያጋጥም፣ የሰው ጥሩም ያጋጥ፣ የሰው ክፉ ደግሞ ካንተ ይራቅ እና በጣም ነው የምወደው። ዛሬ ደግሞ የመጣሁበት ምክንያት ኤፍሬምን ልፈት ነው ነው ባለፈው ፍቅረ ማራ አስታርቆ ነበር። በሳቱ ደግሞ እሱን በጣም ደስተኛ ሆኗል። እኔ ማለት ደስተኛ ስለሆነ በጣም ደስ ብሎኛል። እኔም ደስተኛ መሆን ፈልጋለሁ። ማለት ደስታ ለሁላችንም አስፈላጊ ነገር ስለሆነ ብቻ ዛሬ ፕራንክ ላረጋው ፈልጋለሁኝ። ፍቅረ ማርያም ስለነበረ ይቅርታ አርጌልሃለሁ። እሱ ደግሞ ባለፈው ማለት በስርዓት አስጠርቆ ነው ሄዷል፣ ምናምን ዛሬ እዚህ ጋር አልተታረኩም፣ ባለፈው ፍቅረ ማርያም ስለነበረ ነው ምናምን ስለው ይደብሯል ይመስለኛል። እና ደግሞ ይደብረዋል መስለኛም ሳይሆን ምክንያቱም በዛን ቀን ሰው ነው ያስታረቀል። ለሰው ብለሽ ነው ወይ ይቅርታ ያረክሽል ምናምን ልለኝ ይችላል። እና በጣም ይደብሯል። ያጋ ሰው ስላለ ነው ወይ ቅር ያልሽ ምናምን ልለኝ ይችላል። አዎ ሰው ስላለ ነው ይቅርታ ያረኩልክ ምናምን እለዋለሁ። ምክንያቱም አንተ የበፈለግክበት ሰዓት የምታስቀይመኝ ሰው አይደለውም። በጣም አስቀይመኸኛል። ደግሞ በጣም አስከፍተኸኛል። ስላስከፈኸኝ ደግሞ በጣም በዚህ በቀላሉ ይቅርታ ላደርግልህ አልችልም። ምናምን ብዬ አስጨንቀዋለሁ። እንደሚፈጠረው አላቅም። ለቆኝ ሄዳል ወይስ አይሄድም የሚለውን ደግሞ አብረን የምናየው ይሆናል። ሙሉ ቪዲዮን ደግሞ እስከ መጨረሻ ያዩት ትወዱታላችሁ። የእኔም ፕራንክ ደግሞ ማንም ሳያይ እንዳታልፉ። ይፋ እንጠብቆ የነገን ማወቅ ፈለኩ መጪውን ማየት ና

Beza, beza, beza, beza. አለን አለን አለን አለን። ሰላም አለን አለን አለን አለን። እንዴት ነው? አከ ወንድ፣ ሰላም እግዚአብሔር። እንኳን ደህና ቆያችሁ። እንዴት ናችሁ? ደህና ቻል ቆዩልኝ። እንግዲህ ቤተሰቦች ምቀኛ ጠላትን አርቀን እኔና ቤዚ አንድ ላይ ሆነናል። የመለያየታችንን እኔና እሷ መለያየት የምትፈልጉ ሰዎች እንደለለ የምትፈልጉ ሰዎች ሁላችሁም እኛ ትንሽ ጌራዊት አርገን እኔና ቤዚ አንድ መሆን የሚፈልጉ ሰዎች ብቻ ወደኛ አርገናል ማለት ነው። እንደ ደላ አልልሽ ክብር ይስፋው መድኃኒዓለም ለዚህ ቀን ያበቃኝ ለዚህ ቀን ያደረሰን። አዎ ለዚህ ቀን ያደረሰን አምላክ ክብሩ ይስፋው፣ መድኃኒዓለም ለፈጣሪ ምን የሚሳነው ነገር የለም። እግዚአብሔር የተመሰገነን። ዛሬ ላይ ከቤዚ ጋር በመሆኔ ደስተኛ ነኝ። ዛሬ ግን ለምን እንደተጠራው አላቅም። ያው ተጠረክ ሲመስለኝ ግን ተናፍቀሃል። በቃ ስለተናፈክ ነው እየተጠረከው ነው። አዎ ኦኬ። እሱ አንድ ነገር ነው ሲመስለኝ ግን የሆነ ነገር ያለው ይመስለኛል። ምንም ነገር የለም። እርግጠኛ ነሽ? ምንም ነገር የለም። እና ምን ምን እና ዛሬ ትልቅ ምክንያት አለኝ። ይጣራው ነገር ነው። እና አሁን ወደ ቁም ነገር እንግባ። ምናምን ኦኬ፣ እሺ፣ ባለፈው ያው ይቅርታ አብለናል። እሱን ደግሞ ማለት አይተሃል፣ በቦታው ደስተኛ አልነበረኩም። ያው ፊቴን ምናምን አይተህ ከሆነ ታም ከሰው ጋር ስለነበርኩ ምናምን እንዳይደብር ማለት፣ እሱንም ደግሞ እንዳይደብቆኛ ለማስታረቅ ስለመጣ ይደብረዋል በሚለው ነው። እዛ ጋር ይቅርታ ያረኩልክ ማለት አልገባኝ ማለት፣ ግልጽ የሆነ ነገር እኮ ነው። እንዴት አይገባም? እዛ ጋር ይቅርታ ያረኩልክ ፍቅረ ማርያም ስለነበረ ነው እና ደግሞ ሰው ፊት ለፊት ደግሞ እሱንም አላስደብርም በሚለው ነው። ይቅርታ ያደረኩልህ ማለት አልገባኝም? ቤዚ ይህ እኮ ግልጽ የሆነ ነገር ነው። ግልጽ የሆነ ነገር እኮ ነው። ባለፈው ሰው ፊት ለፊት ነው። ሰው ጋር ሆኜ ደግሞ እሱንም ማስደብር ይበልጥ ደግሞ እሱን ማስደብር ስላልፈለኩኝ ነው ይቅርታ ያደረኩልህ። ይህ ደግሞ ይገባሀል ብዬ አስባለሁ። በሳቱ አይተህ ከሆነ እኔ ግልጽ አድርገኝ፣ አልገባኝ። ይፋ ግልጽ የሆነ ነገር እኮ ነው። አይ ኖ እዛች ጋር ሰው ስለነበረ ነው ይቅርታ ያደረኩልህ ምናምን ምናምን ማለት ያለቀ ጉዳይ ጨረስ ነው። ነገር አለ እንዴ? ላንተ ሊሆን ይችላል፣ ለኔ ግን ምንም ያለቀ ጉዳይ አይደለም። ማለት ለአንተ ሊሆን ይችላል፣ ለኔ በቃ እዛች ጋር እኮ ጨረስነው ጉዳይ ቤተሰብ ምንም አላለቀም። ምንም አላለቀም። ሰው ጋር ስለሆንኩኝ ይበልጥ ደግሞ እሱ ለኛ ብሎ ከዛ ድረስ ለፍቶ ስለመጣ ለዛ ነው ይቅርታ ያደረኩልህ ይበልጥ ደግሞ እንዳልኩ ሹም ማስደበር አልፈለግኩኝም። ቢዚ ይያልሽ ነው ለሰው ተብሎ ነው እንዲህ ይቅርታ የሚደረገው። ሰው ለማስቀየም ወይም ሰው ያ ነገር እንዴ ምን አስቦሽ ነው? ሌላ ነገር አሁን እዚች ጋር እንዳወራ አታር እኔ ደስተኛ ሆኜ ነው የመጣሁት። ካንቺ ጋር በመታረቅ በጣም ደስተኛ ነኝ። አይ አንተ ደስተኛ ልትሆን ትችላለህ። እኔ ደግሞ ምንም ደስተኛ ሊሆንበትም አልቻልኩ። ለምን? ምንድን ነው ምንድነው? ይሄ ነገር በዚህ ያደረገሽ አልገባኝም። ባት በቃ እዚያ ጋር ቃል ማለት ደስ አላለኝም። ተሰላለኝ ማለት ከዚህ ጋር መታረቃፈልኝ ነው ነው። በቃ ልጁ ላለ ማስደበር ብዬ ነው። እንዴት እንደዚህ ይደረጋል? ሌላ ነገር አስበሽ ከሆነ ምንም አላሰብኩም። በቃ እኔ ስጀመር በፊት ይቅርታ ማድረግ አልፈለግኩም ነበር። እሱ ደግሞ በጣም እንትን ስላለኝ ይገባሃል ብዬ አስባለሁ። ለሰው ብለሽ ይቅርታ ማድረግ የለብሽም። ያ ሰው ይቀየመኛል ምናምን ተብሎ ለሰው ይቅርታ አይደለም። አይ እሱ እንዳይቀየም ለሰው ይቅርታ የሚደረገው ባን ሲኛ ለሰው ይቅርታ የሚደረገው ያ ሰው ያስቀየም እሽቶ ጥፋቱንም ሁሉም ነገር ረስተሽለት ትተሽ ነው ይቅርታ የምታደርጊው አይደል? እኔ እንደዛ ነው መሰል ያጠፋው ጥፋት ሁሉም ነገር ትተሽልኝ ይቅርታ አድርገሽልኝ፣ ይቅርታ ለእግዚአብሔር ተራብነን በቃ እንደዛ ነበር ይመስላል። ታውቃለህ ይቅርታ ማለት ጥፋትህንም ታውቃለህ፣ ምን አይደል እንደሆነ፣ ምን አይደል እኔን እንደጎዳኸኝ ታውቃለህ። አሁን እሱ እዚህ ጋር አይጠበቅብንም። የሚጨርሰው ነገር እኮ ነው፣ ለኔ አላለቀም፣ ገና ነው። ያለቀ ጉዳይ እኮ ነው ምንም ያለቀ ነገር አይደለም። ላንተ ላያልቅ ልሆን ይችላል። ምንም ማለት እኔ በጣም አስከፍተኸኝ ያለ እሱን ደሞ ነግሬሃለሁ። ስላስከፋኸኝ ደሞ ምንም በቀላሉ ይቅርታ ላደርግልህ አልችልም። ማለት እየገባኝ አለ እግዚአብሔርን እየገባኝ አለ። ማን ይሄ በቃ አስቀየም ኦኬ፣ ጥፋት ይገብቶኝ ይቅርታ ጠየቅኩሽ። እዛ በስተ መጨረሻ ይቅርታ ተባብለን ለእግዚአብሔር ይቅርታ በሰላም ነው አሪፍ ጊዜ እናሳልፋለን ብዬ ነው። ራሱ ነገር ጭራሽ ጉዳይ እንዴት ነው ከእንደገና ካንተ ጋር መሆን በቃ አልፈለኩም። እኔ በቃ ማለት ለአንተ ይቅርታ ማድረግ አልቻልኩም። በቃ ቢሞክር ቢሞክር በቃ ለአንተ ምንም ይቅርታ አላደርግልህ አልቻልኩም። እንዴት የዛን ቀን ለምን ይቅርታ በቃ ነገርኩ፣ አስሬ ደግሞ ደጋግሜ የምናገር የለብኝም። አይ ምን እያወራሽ አለሽ? አዎ ከልቤ በጣም አስቤበት ባለፈው እራሱ ስንል ላይ የራሱ በቃ በጣም ማለት ውስጤ ተመላለስ በጣም እየቆጨኝ ነበር። በሳቱ ይቅርታ ማድረግ ትልቅነት እንጂ ትንሽነት አይደለም። እንደዚህ ይቅርታ ስላደረግሽልኝ አንቺ ሊቆጭሽ ወይም ደግሞ ሆን ነገር ሊጸጸትሽ አይገባም። ገብቶሻል? በዚህ ደግሞ በጣም ጸጸቶኛል። አንተ ይቅርታ በማድረግ በጣም ከምልህ በላይ በጣም ጸጸቶኛል። አሁን ምን በቃ እኔ ምንም አድርግ አልሄለም ከሆን በኋላ አጠገብም እንድትደርስ አልፈልግም በቃ ከሆን በኋላ መገናኘትም አንችልም ከሆን በኋላ አብረንም መቀጠል አንችልም ማለት ነው ማለት አይ በስሜት አይ በቃ ምንም እንዳትጠይቀኝ ግልጽ የሆነ ነገር ነው እየነገርኩህ ያለሁት ማለት ምንም እንዳትጠይቀኝ አልፈልግም ለምን እንደዚህ አደረግሽ ለምን ባለፈው ይቅርታ አደረግሽልኝ ምናምን እንድትለኝ አልፈልግም በቃ እዚያ ጋር ተሳስቻለሁ አሁን ደግሞ ቆጨኝ ማለት ለምንድን ነው የልጅ ወሬ ተወል ይሄ ማለት አስበበት ያረኩት ነገር ነው። ሰው ስለነበረ ነው ምናምን። ይሄ ይሄ የልጅ ወሬ ነው። በቃ እሱ አለፈ አለፈ። በቃ እረስቸዋለሁ። ኦኬ፣ ምንድን ነው የምትፈልጊው? አይ ነው በቃ ከአሁን በኋላ አብረን መቀጠል አንችልም ነው። በቀላል ዝም ብለሽ ነበር፣ አንቺም እያስመሰልሽ ነበር በዛ ቦታ ላይ፣ በዛ ቦታ ላይ እያስመሰልሽ ነበር ነው። አዎ በሰዓቱ ሰው ስለነበረ ነው ብዬሽ አለው። ምንም በቃ ለኔ ኮንፈርት የማይሰጠኝ ነገር ደግሞ መቀበል አልችልም። እኔን መጉዳት መግዳት ትፈልጊያለሽ ወይስ አንቺ ስለ ጎዳዎች ድጋሚ እኔን መጉዳት ትፈልገሽ? አይ ይሄ አንተን ይጎዳል ብዬ አላስብም። እንዴት አይጎዳኝ? ገብረም አይጎዳኝ? እኔን መጉዳት ትፈልጊያለሽ? እኔን ማስከፋት ትፈልጊያለሽ? እኔ አንቺን ማጣት በቃ፣ እኔ ስለ እሱ አይመለከተኝም። በቃ እኔ እዚህ ጋር ማሰብ የምፈልገው ስለ ራሴና ስለ ራሴ ብቻ ነው። ስላንተ ምንም የምመለከተኝ ነገር የለም። ይቅርታ እኮ አልኩሽ፣ ይቅርታ እኮ ብዬሻለሁ፣ ይቅርታ ጠይቅሻለሁ አይደል? በቃ እኔ መቀበል አልቻልኩም። እንጀራ ስለምን ዶላ ነው ማለት ነው? ከይቅርታ በላይ ምን ልበልሽ? ሰው ልጅ ሲያጠፋ ይቅርታ ማለት ከይቅርታ በላይ ምን እንድልሽ ነው? ፈልግ አልገባኝም። ቆይ ከይቅርታ በላይ ቆይ ምን ልበልሽ? ይቅርታ ለአንቺ ምንም ትርጉም የለውም። ከዚህ በፊት ይቅርታ ሰው አድርገሽም ይቅርታ ጠይቀሽም አታቅ፣ የይቅርታ ትርጉም አታውቂውና ነው። በርግጥ አውቃለሁ፣ ይቅርታ ምን አይነት ትልቅ ቦታ እንዳለው ምን አይነት ደግሞ ክብር እንዳለው አውቃለሁ። ባለፈው ደግሞ እዛ ጋር ሰው ስለነበረ ነው። ልጁን ደግሞ ማስከፋት ስላልፈለግኩኝ ነው ይቅርታ ያረኩ ነው። አንድ ሰው ለማስከፋት ወይም ደግሞ እሱ ይቀየመኛል ብለሽ ይቅርታ ምንም ማድረግም ምንም የለብሽ። በሰዓቱ እኔ በጣም ደስተኛ ነበርኩ ይቅርታ ስላደረግሽልኝ። ወደ ቤትም ሲሄድ አሁንም እዚህ ድረስ እስከምመጣ ድረስ ባለው ሰዓት ከአንቺ ጋር በምታረቂ በጣም ደስተኛ ነኝ። ምክንያቱም አንቺን ማጣት አልፈለግም ነበር። ከአንቺ ጋር መሆን የሚፈልገው ያ ነገር ስለተሳካ በጣም ደስተኛ ነበርኩ። ግን አንቺ ድጋሚ የደስታ ለምን ደስታው ተሰማው ነው? ማለት እኔ ስጀመር በቀላሉ ቅርታም ማረግል ሰው አልነበርኩም። ማለት በዛ አይተ ከሆነ ፊት የራሱ ትክክል አልነበረም፣ ብዙም ደስተኛ አልነበርም። እና ደግሞ ለአንተ እንደዚህ በቀላሉ ቅርታ አረጋለው ታረግልኛለች ብለን እንዳታስብ። አይ እኔ እንድጋሚ ድጋሚ መጉዳት ማለት ድጋሚ ረጃ ምንም አልጎዳሁም። ከዚህ በላይ ጉዳት እኮ የለም። ቤዚ እኔ ከአንቺ ጋር መሆን ነው የምፈልገው እያልኩሽ አንቺ ደሞ ባለፈው ወራት እሺ ብለሽ ድጋሚ አሁን አልፈለግም ስትይኝ ምን አይነት ስሜት እንደሚሰማኝ መገመት አይከብድሽም። አንቺ ይሄ ደግሞ እኔ መጎዳት ነው ብዬ አላስብም። በቃ አንድ ሰው የሆነ ነገር ካልፈለገ አልፈለግም ነው በቃ። አይ የምሬን ነው። እግዚአብሔር እንደዚህ አይነት ነገር ባታደርጊ ጥሩ ነው። ከራስሽ ጋር አስበሽበት ሁሉም ነገር ቢሆን አሪፍ ነው። ገብተሻል? ነገሮችን በችኮላ ባታደርጊ አሪፍ ነው። እኔም ቸኮሌ ነው በዛ ጣጣው ውስጥ የገባሁት ገብተሻል? ለዚህ ጣጣው ውስጥ ልገባ የቻልኩት የዋህነቴ እና መቸኮሌ ነው። ገብተሻል? ያ ነገር ነው አስተምሮኛል፣ ጥፋቴ አስተምሮኛል። እንግዲህ የሰው ልጅ አጠፋል አጠፋው። ጥፋቴን አመንኩኝ፣ ይቅርታ እየጠየኩ ነው። ግን አንቺ ይቅርታ ለማድረግ ፍላጎት ከየነስ ባለፈው ይቅርታ አድርጊ ብቻ፣ ምንም አወራው ነገር የለም። በጣም ነው። እግዚአብሔር ከልቤን ያስደበርሽኝ። እግዚአብሔር እኔ ባላሰብኩት መንገድ ነው የመጣሽው ገብቶሻል። አኔ በቃ ዛሬ ትግል ነው ማረጋ በቃ እኔ አልፈለኩም። በቃ ምንም እዚህ ጋር ምንም ልረዳ አልችልም። እሺ፣ ለማንኛውም ተረጋግተሽ ለማሰብ ሞከሪ። በጣም ተረጋግቼ አስቤበታለሁ። ምንም ከምባላ ተረጋግቼ ማስቦ ታሪክም የለም። ምክንያቱም የለኝም። ኦኬ ለማሰብ ብቻ ሙክሪ እኔ በፈለግሽው ሰዓት አለው አጠገብሽ ነኝ በፈለግሽው ሰዓት ነው ለመረጋጋት ሙክሪ እደውልልሻለሁ ብቻ ምንም ደምል አለ አይደለ ኧረ ቆይ ቆይ ቆይ ቆይ ነው ያልጨረስኩት ነገር አለ እ ያልጨረስኩት ነገር አለ ምንድን ነው ራንክ ተደርገሃል ራንክ ተደርገሃል አዎ

እሺሽ፣ ልቀቀኝ። ወጣ ተመላስሽ ነው? አዎ። እንዴት ይቅርታ እንደሚደረግ ላሳይሽ። እንደውም በግድ ይቅርታ ታደርጋለሽ። አታደርግም? ከምገልሽ ወይስ ከምታደርግ? አላደርግም። እሺ፣ ይብሳል። እሺ፣ ታደርጋለሽ። መጀመሪያ መለማመጥ አልነበረብኝ። አበሻ ሲጀመር

እንዚህ ተከፍተው ነው ልቤን በለኝ። በእኔ መከፋት ውስጥ ደስተኛ ነሽ ነው? አይ ደስተኛ አይደለሁም። ማሳዘንከኝ እያልኩ እኮ ነው እንጀቴን በለክ እንጀቴን። ኧረ እባክሽ፣ የሆነ ችግር የለውም። እኔ አላሰብኩም፣ ምክንያቱም በጣም ቆይተናል። በጣም ጭራሽ ደግሞ ቤዛ ፕራንክ ታደርጋለች ብዬ አላስብም። በዚህ ሰዓት አስብኳ፣ በቃ እንጂ ሌላ ቀንማ ቢሆን ኖሮ አትበለም ነበር። አይ ያገናኘናል፣ አይ ያገናኘንም። እንኳን በኋላ እኔ ምንም ፕራንክ አላረገም፣ አንተ አታረገኝም ማለት ነው። ተስማምተናል? አይ ተስማምተናል። ችግር የለው፣ ተስማምተናል። ተስማምተናልሽ ወይ ቤተሰቦች? ምን አይነት ፕራንክ እንደማደርጋት ተስማምተናል። እንግዲህ እሺ እ እኔ አትነካኪኝ፣ ተይ ተይ፣ አትነካኪኝ። የምር ግን ደስ ብሎኛል። በቃ እንደዚያ ተከፍቼ ተከፍተው ምናምን ሳገኘው ደስ አለሽ። ግን መጨረሻ ላይ እንዳልኳችሁ አሳዛኝ ምናምን ሰው ልጅ መጨከን ምናምን አይደለም። ሰሞኑን እያናደርከኝ ስለነበር ምናምን ኦኬ። በበቀልሽ ቤት በቀል መሆኑ ነው። ቤዛ ጥሩ ተበቃይ ነች። እና ቤተሰብ ቆይታችን አሪፍ ነበር። እኔ በጣም ደስ ብሎኛል ደስተኛ ነበርኩኝ። ኤፍሬም እንደዚህ ተከፍተው ምናምን ሳይሆን ደስ አላለኝም። ስለ ፕራንኩ ደግሞ አስተያየት ስጡኝ። አሪፍ ከሆነ ሁሌ እቀጥላለሁ። አሪፍ አለ ወደ ደግሞ እተወዋለሁ። አሪፍ አይደለም እሺ፣ ምንም አሪፍ አይደለም። እና ደግሞ በኮሜንት ጻፉልኝ። አሪፍ ከሆነ ለዚያ ፍራንኩ ጣው ነው የሚያስተላልፉ። ደህና ቆዩልን። ቤተሰብ እንወዳቸዋለን።